የመድሃኔዓለም ያለ ኢየሱስ ክርስቶስ ደብልታፕ ደብልታፕ እያደረግን ጀሞ ጀሞ እያደረግን አንድ ሺህ እንኳን ምን እኔ ነው እኔ ነው ነው አይ አይ መርዝ ነው መርዝ ነው በለኝ። ኧረ ደብልታፕ እያደረጋችሁ እኛ ጋር ያላችሁት ደብልታፕ ሲማራችን እኮ መቤቴን መኔጅ ለነገሩ እንትኑን ያመለጠን ትሪፕሉን ያስመለጠን ክርስቶስን ትሪፕሉን ያስመለጠን አረቢያንስ ሦስት ዲጂት በሶስት ዲጂት ሦስት ዲጂት ድእጅት ነውር አይደለ? እንደ በሀብሳ ኧረ በእግዚአብሔር ኧረ ተው ተው! ውይ ኧረ ቲሞርክ ምቀኛ መቤሴን፣ ቅድም ከጨሬ ጋር ገብተን እሷ ጋር ነው የሄዱት። ሁሉ ዜና ሆናችሁባቸው ነው እንደ ጊፍተር። ደግሞ ቅድም ሲያስደረቀን አራት አበባ ደረግ ነው ማን ይድረስበት? ውይ ውይ ነው የምትገቡት።

እናንተ ጋ ያሉት ግን ስኒች ሚካኤል ስኒች ደብሉ ላይ እንኳን የሆነ ነገር ደብል ነው፣ በሁለት ያባዛል ደብል ነው፣ ደብል ነው፣ ደብል ታፕ እኛም ቀን እኛ ሱ ልናሸንፉ ሴት መሆን አለበት እንዴ? አረ በማርያም ተው። ግን እሱማ ወንድ ሴት ሲሆን ነው እኛ የምናሸንፈው መሰለኝ። በቃ ህዝብም እሱን ነው የሚፈልገው። ይቀጣላችሁ እንዴ? ሴት ሆና ነው አንተ

ፖለቲካ ልታስጀመሪ ነው ተው አልፈልግም አንፈልግም እኛ ጋ ያላችሁት ማለት ነው ግን መቤቱ እንዴትም ሴት ላረጉ አልችልም እናቴ ተውት እንድናሸልፈው እንዴትም ሴት ላረጉ አልችልም አረ ሦስት ዲጂት እንደ በመቤቴ እንደ በቅዱስ ምያለሁ

አይ ምግቡን እኮ እምበላ ሰባ ሞራ አታውቅም። እንደኛ ቲክቶክ ላይ መተን እንዳናቅም። አረ አውቃቸዋለሁ፣ አዲስ አልሆነብኝ። አይ እንደዚህ እየጎረስናትናሆ የምግብ ኮንተንት የምትሰሩት ናቸው። አውቀሽናል አውቀሽናል። አይ አይደለ የት ነው እንትን የማውቃቸው እያልኩ ራስን እየጠየቅኩ ነበር ነው። አይ እንበላለን፣ አንወፍርም። እመቤቴ ያው እጅ ከሳ ክርስቶስን የማነሳበት ነው። ምግብ ላይ ስትበይ የሆነ ጸባይኛ ነው እምትመስለው ማ እኔ ነው። ማኒ? አራ ጸበኛ ነው፣ ጸባይኛ ዋናውን ለካሜራ ምናምን ይገጫዋል። እና ታዲያ ለምንድን ነው ታውቃለህ፣ ለያችሁ ነበር። በቃ የሆነ የሚጠቀቀሰው ምናምን ከፈለገ ነው እንጂ ከባድ ሰው ነው አንተ እንደምትይው ሰው። ደስ የሚል ኮንተንት ነው አይደብር። አዎ ኧረ ናቲ፣ እኔ አልበላ ብሉኝ ክርስቶስን። እኔ በአንድ ሶስት ስጎርስ አይቻለኝ ክርስቶስን።